ሰላም ጤና ይስጥልን ክብራትና ክብራን ውዴቻና ለቤተሰቦች እንዲሁም ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ባላችሁበት እየብዛ እያልኩኝ እጅግ እጅግ መደመጥ ያለባቸው ወሳኝ የሆኑ መረጃዎችን በዚህ ሰዓታችን ይዘንላችሁ ቀርበናል። እንግዲህ በረራ መሰረዙ በዛሬ ዕለት እጅግ አነጋጋሪ ሆኗል። የተለያዩ የመረጃ ምንጮችም እየገለጹትና እየተነጋገሩበት ይገኛል። በርካታ ኢትዮጵያውያንም ጭምር መጉላላታቸው ተገልጿል። የተፈጠረው ምንድን ነው? ወዴትስ ሀገር ነው በረራው የተቋረጠው? አየር መንገዱስ ይህንን ሲወስን ትክክለኛ ነው ወይስ ምንድን ነው የሚለውንና እስከ መቼ ነው የሚሉትን በዝርዝር ወደ እናንተ እናደርሳለን። በተጨማሪም የስራ ማቆም አድማ ተሰምቷል። ይህ ከምን ጋር ተያይዞ ነው? ዝርዝሩ እናደርሳለን። የባንኮችና የን ቤቶች ሊዘጉ መሆኑም የተሰማ ሲሆን መንግስት እርምጃ እየወሰደ መሆኑም ተሰምቷል። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው አመራ እንግዲህ በዛሬ ዕለት እጅግ በርካታ መረጃዎች ረፋዱን ወጥተዋል። የበረራ መቆም ወይንም በረራ መሰረዙ እጅግ አነጋጋሪ ሆኗል። ከዚሁ ጋር ይመስላል የስራ ማቆም አድማ መደረጉ ተሰምቷል። ዝርዝር መረጃውን ከማድረሳችን በፊት ግን መንግስት ወሳኝ የሆነን እርምጃ መውሰዱን በዛሬው ዕለት የወጣው መረጃ ያመላክታል። የሱን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። እንግዲህ ባለፉት ሰባት ወራት በአዲስ አበባ ከተማ የተለያዩ አካባቢዎች በሚገኙ የአልባሳት፣ የጫማ፣ የቤትና የቢሮ ቁሳቁሶች፣ የኤሌክትሮኒክስ እቃዎችን በመሸጥ ስራ ላይ ተሰማርተው በሚገኙ የንግድ ተቋማት ላይ በተደረገ ቁጥጥር አሳሳች ማስታወቂያ በተጠቀሙ 1148 ነጋዴዎች ላይ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ በዛሬው ዕለት ለአሃዱ አስታውቋል። ቢሮው ከወሰዳቸው እርምጃዎች መካከል የህግ ተጠያቂነት፣ የገንዘብ ቅጣት፣ የንግድ ፍቃድ መሰረዝ የሚገኙበት ሲሆን ማስጠንቀቂያ የተሰጣቸው ድርጅቶችም ይገኙበታልም ተብሏል። በቢሮው የሸማቾች መብት ጥበቃ ዳይሬክተር ተስፋ ተስፋለም እንደተናገሩት እርምጃው የተወሰደው በባለስልጣኑ በተደረገው ድንገተኛ ቁጥጥር መሆኑ ተነግሯል። አክለውም በእርምጃው ላይ ከተወሰዱ ነጋዴዎች መካከል በተለይ ታላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያዎችን ለጥፈው የእቃዎቹን የቀደመ ዋጋቸውን ያልጻፉ፣ ቅናሽ ምን ያክል እንደሆነ ለምን ያክል ጊዜ እንደሚቆይ ያልተገለጸ የትኛው ምርት ላይ ቅናሽ እንደተደረገ በግልጽ ያልተቀመጡ በግልጽ የሚታዩ የዋጋ ማስታወቂያ ቅናሽ በተደረገባቸው እቃዎች ላይ ያልለጠፉ ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉም በትክክል ቅናሽ ስለመደረጉ የሚያመላክት መረጃ ያላቀረቡ በመሆናቸው ነው። ተቋማቱ አሳሳች የሆኑ የሽያጭ ማስታወቂያዎች በወረቀትና በትላልቅ ባነር የበዓል ቅናሽ በሚል የተለጠፉ ሲሆን የእያንዳንዶቹ የንግድ ማስታወቂያዎች ቆይታ ከጥር ጀምሮ እስከ የካቲት አንድ ቀን 2017 የሚቆይ መሆኑን የሚያመላክት ቢሆንም በተለጠፈው የቅናሽ ማስታወቂያ መሠረት ሽያጭ አለመፈጸሙን በቁጥጥር ሂደቱ መታወቁን አክለዋል። ይህም በመሆኑ ነዋሪው ለመታለል ወንጀልና አላስፈላጊ ወጭ መዳረጉን የተነገረ ሲሆን መሰል ሕገወጥ ተግባራትን ቢሮ በአጽንቶ ሰርቶ እየተቆጣጠረ ከፍተኛ እርምጃ እንደሚወስድ ነው በዛሬው ዕለት ለአሃዱ የተሰጠው መረጃ የሚጠቁመው። ይህንን አይነት እርምጃ መንግስት ያላሰለሰ ጥረት አድርጎ ህብረተሰቡን ለከፋ ችግር ከሚጥሉ እንዲህ አይነት የእርምጃው አንዱ አካል ማድረጉን ይቀጥል፣ የኛ ሀሳብ ነው። ወደ ቀጣዩ መረጃ እናምራ። በሌላው መረጃችን በዛሬ ዕለት የበረራው መቋረጥ በርካታ ኢትዮጵያውያኖችን ያጉላላ መሆኑና በርካታ ተሳፋሪዎችም መጉላላታቸው ተገልጿል። ታዲያ ከዚሁ ጋር ተያይዞ ይመስላል የሥራ ማቆም አድማ መደረጉም ዘገባው የሚጠቁመው በሀገረ ጀርመን በተንቀሳቀሰው የሥራ ማቆም አድማ በርካታ የበረራ ጉዞዎች ተሰርዘዋልም ተባለ። በመላው ጀርመን በተቀሰቀሰ የሥራ ማቆም አድማ የሙኒክና ፍራንክፈርት ኤርፖርቶችን ጨምሮ በ13 አየር መንገድ በረራዎች መሰረዛቸው ተገልጿል። የሰራተኞች ማኅበሩ አድማውን የጠራው ደሞዝን በተመለከተ በተፈጠረ አለመግባባት እንደሆነም ተሰምቷል። መላው የኤርፖርቶቹ ሰራተኞች አድማ በመምታታቸው በረራዎችን መሰረዝ ግድ እንደሆነ የተገለጸ ሲሆን የሰራተኛ ማህበሩ 2.5 ሚሊዮን ለሚጠጉ የመንግስት ሰራተኞች የጋራ የደሞዝ ስምምነት ላይ መድረስ ይፈለጋልም ተብሏል። የሰራተኛ ማህበሩ ስምንት በመቶ የደሞዝ ጭማሪና ተጨማሪ ጉርሻን በተመለከተ እንዲሁም ሶስት የእረፍ ቀናት መስጠት እንዳለባቸው በሚል የቀረበውን የሰራተኛ ማህበሩን እቅድ የፌዴራል መንግስቱ አዋጭ አይደለም በማለት ጥያቄውን ውድቅ እንደሚያደርገውም ተገልጿል። ከዚህ በፊት ተደርጎ የነበረው ተመሳሳይ የደሞዝ ድርድር እንዲከሽፍም ስካይ ኒውስ አስታውቋል። በጀርመን ኤርፖርቶች ላይ የተደረገው የሰራተኞቹ የሥራ ማቆም አድማ በመቶዎች የሚቆጠሩ ተጓዦችን በረራ እንዳስተጓጎሉም ከዚያ ውስጥ ኢትዮጵያውያኖችና ሌሎች ሀገራት ዜጎችም እንዳሉ ስካይ ኒውስ ዘግቦት፣ እንግዲህ ኢትዮኤፍኤም መረጃውን አውጥቶት ወደ እናንተ አደርሰናል። በሌላው መረጃችን የባንኮችና የንግድ ቤቶችም ጭምር ሊዘጉ እንደሆነና አሳሳቢ ደረጃ መድረሱ በዛሬው ዕለት መረጃው ወጥቷል። የትግራይ ንግድና ዘርፍ ማህበራት ምክር ቤት ያቋቋመው አዲስ ኮሚቴ በክልሉ ያሉ የንግድ ስራዎችን እያጋጠሙ ያሉትን አስቸኳይ የፋይናንስ ችግሮች የሚገልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ብንልክም እስካሁን ድረስ ምላሽ አለማግኘታቸውን አስታውቋል። ከወራቶች በፊት የተላከው ደብዳቤ በክልሉ የተካሄደው ጦርነት በአካባቢው ኢኮኖሚ ላይ ያደረሰውን ተጽዕኖ የሚያሳይ ሲሆን ምንም እንኳን እነዚህ ችግሮች ቢኖሩም የባንክ ወለድና ቅጣቶችን አሁን የቀጠሉ መሆናቸውን ብዙ የንግድ ስራ ባለቤቶች ብድር እስካሁን መክፈል አለመቻላቸው ተመላክቷል። ደብዳቤው በጦርነት ወቅት ንብረት ላጡ ንግዶች የብድር እፎይታ፣ አዲስ የፋይናንስ ዕድሎች፣ ከንብረት ወረራ ጥበቃና የመንግሥት ጣልቃ ገብነት ይጠበቃል። የንግድ ማኅበረሰብ አባላት ከተለያዩ ባንኮች ያገኙትን የ32 ቢሊዮን ብር ብድር መክፈል ባለመቻላቸው በዋናው ብድር ላይ ወለድና ቅጣት ተጨምሮበት ያላቸውን አጠቃላይ የዕዳ መጠን 80 ቢሊየን ብር መድረሱንም ተናግረዋል። አፋጣኝ እርምጃ ካልተወሰደ የክልሉ ኢኮኖሚያዊ ማገገም ላይ ከፍተኛ ተጽዕኖ እንደሚያሳድርና የንግድ ድርጅቶች ስራቸውን መቀጠል እንደማይችሉም አንስቶ ሰጥተውበታል። የብዙ የንግድ ስራ ባለቤቶች ቀጣይ የፋይናንስ ችግር ለቀጣይ የኢኮኖሚ ውድቀት፣ የስራ መጥፋትና በሺዎች ለሚቆጠሩ የረዥም ጊዜ ችግር ሊዳረግ ይችላል ሲሉም ስጋታቸውን ገልጸዋል። እነዚህን አንገብጋቢ ኢኮኖሚያዊ ችግሮችን ለመፍታት መንግስት አፋጣኝ እርምጃ እንዲወስድና የንግድ ድርጅቶችን መልሶ ለመገንባት የሚያደርገውን ጥረት እንደሚደግፍ የትግራይ ንግድ ምክር ቤት አሳስቧል። ምክር ቤቱ ከኢትዮጵያ ብሔራዊ ባንክ ብድር ወስደው በትግራይ ክልል የተሰማሩ የንግድና አምራች ድርጅቶች ከዚህ በፊት ከሁለት ዓመት በላይ ተራዝሞ የነበረው የብድር መክፈያ ጊዜ በድጋሚ እንዲራዘም መጠየቁን አህዱ ከዚህ በፊት ቀድሞ መዘገቡ የሚታወስ ነገር መሆኑን በዛሬው እለት እንግዲህ መረጃው ወ ወደ እናንተ አደርሰናል ቪዲዮን ላይክ ላይክ ሸርሸር እያደረጋቸው እያደረጋችው ለብዙ ኢትዮጵያውያን አድርሱት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረሕመቱላህ።